ሁለቱን ወረቀት ሰጠዋቸው። ያው የግባኝ ማለት ነው። ምንድን ነው ያልሽው? ቤቱ እንዳልተሸጠ ነገርሻቸው? አዎ። ምን ነው መናገር አልነበረብኝ። ምንድን ነው የሚሻልኝ? አንቺ ምን አይነት ማህይብ ቢሆንሽ ሰው ነሽ። ወይ በእኔ ምክንያት ነው እንዲጋሾት የቀረው። ሽማግሌ ላክ ስላልኩት ስለተግደረደርኩ አፍሮ ይሁን እንዲ እኔ ሴት እናቴን የተግደረደርኩት እንጂ እንዴት እንደምወደው ቢያውቅ ይቅርታ ሰውየው፣ ረጋ በል አልኩህ። ስርዓት ይኑርህ። እሺ፣ አባታውን በስርዓት መሄድ ትችላለህ። አልችልም። ምን ታመጣለህ? ሰላም ሰላም! የቻናል ቤተሰቦች ሰዎች፣ በያላችሁበት ለም ዳርቻ ሰላማችሁ ብዝት ትርፍር ይበልልኝ። እንደምናላችሁ፣ እንደምን ቆያችሁልኝ? ዛሬ በክፍል 74 ተመልሼ መጥቻለሁ። አዳ አብራችሁን ስትቆዩ፣ ለዚህ ቻናል አዲስ ካላችሁ፣ ቻናሉ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁ እንዳይረሳ ማለት ነው። እንግዲህ አቶ ዝና ዛሬም ሞገስን እያፈላለገው ነው። ሞገስ ባለበት ሁሉ ከጀርባው አቶ ዝና ይከታተለዋል። አለ ያው ደግሞ ሞጌስ ሲፈረው ይል እንግዲህ፣ ዝና የምትፈሩት ሰው ከዙሪያችሁ አይጠፋም ነገር ግን ዛሬ መከታ የሆነ የብሩክ ወንድም አብሮት ከጎኑ አለ። ብሩክ ለጊዜው አብሮት ባይኖርም ማለት ነው። ስለዚህ መከታ የሆነ ወንድም ይስጣችሁ። አንዳንዴ ወንድም ሲኖራችሁ ኩራት በስማ እንዴት አባቱ ደስ እንደሚል እውነት ወንድም ያላት ሴት ባይዘዋይ ኮራ ጀነን ትላለች። ወንድሟ አንተ መገና አንዳንድ ሰው ሳይኖራችሁ ሲቀር መጣ ማንም ተራሰው ብድግትነ ይፈነጭባችኋል። ጥሩ ወንድም ይስጣችሁ። የእውነት ጥሩ ወንድም አሁን ለሞጌ በቃ ጥሩ ወንድም አለለት። ብሩክ ከጎኑ ባይኖርም ሞጌን እየተከላከለለት ነው። እንግዲህ የአቶ ዝና የበላይነቷን ልታስከብር ሞገስን ዘራሉ ላሉት ወስድ ነበረ አልተሳካላት። ዘራለሁ ስትል እንግዲህ በሁለት ቦክስ ቀምሳ ተዘራ ወድቃለች ማለት ነው። ሁልጊዜ ወንድ መሆን ባይዘው አይቻልም። አንዳንዴ ያለቃም አለቃለሁ ያለቃም አለቃለሁ ሰማይ ይታረስ፣ ንጉስ አይከሰስ የሚለው ነገር እዚህ ጋር አልሰራልሽም። ስለዚህ ዝና ከዚህ በኋላ ሚስትሽን ሁለት ሆና ነው የምታገኛት ማለት ነው። እንግዲህ ከሞዬ ጋር ወይ ሴት ልጅ ወይ ወንድ ልጅ ከነቃጭሉ ሁለት አድርጎ ያኔ ታገኛታለን። እናም እንግዲህ አቶ ዝናም ከተዘረረች በኋላ ደግሞ ወይዘሮ ማህሌት ላይ ሄዳ ደግሞ ወንዳ ወንድነቷን እያሳየች ነው ባይዘዋ ማህሌትን ው ዝና እንደሚገላት ነግሬያችኋለሁ። በመጨረሻ ሰዓት ላይ ተጠቅመባት ተጠቅመባት ይገላታል ወይ ያገባታል ወይ ይገላታል። ሉላን ማግኘት ካልቻለ ማህሌትን ያገባታል። አገብቶ እየቀጠቀጠ ነው የሚያኖራት። ይህን ምንም ነገር አትጠራጠሩ። ሉላን ካገኛት ማህሌትን ይገላታል። ሉላን ካላገኛት ማህሌትን ያገባታል። የክፉ ሰው መጨረሻው ይሄ ነው። እንግዲህ ቅድስትዬ ዬ እኔ ምስኪን ው እንግዲህ ያኔ ሽማግሌላ ክፍላ ባለመስጠቷ እየተጸጸጠች ነው ንም ማልሰጠሽ ይመጣል። እንግዲህ እግዚአብሔር ጋር የት እንደሆነ ባናቅም ይመጣል። ግን ብሩክ የሌለበት ነገር ደብሮናል። እውነት ለመናገር ለማናገር እስኪ እንደኔ ብሩክ ባለመኖሩ መኖር ሰዎች ካላችሁ እኔ ብሩክ በቀጣይ መመለስ መቻል አለበት በሚያስባለኝ መልሱልን። ብሩክ የሁለት እኔ ብሩክ ምንም ቢናገርም ባይናገርም ያሳዝነኛል። አለ መመለስ አለበት ብሩክ እናት ለማናገር ቅድስቱም እየተሰቀየ ስህታችን አይደለች። እናስብላት እንጂ ከመጀረስ ተሸክማ ይሄንን ነገር በስራቱ በወጓር ገስታ በቃ ቀለል አድርግላት። ምን ሆነ አንተ፣ መመለስ አለበት ብሩክ። አዎ እኔ ግን አሁን ሳስበው ብሩክን በቃ አግተውታል፣ ያለምንም ጥያቄ ይሄ እነዚህ ዕፅ እንዲወስድላቸው ሰጠሁት የነበሩት ሰዎች በእርግጠኝነት አግተውታል ብዬ አስባለሁ። ግን እናንተ ምንድን ነው ግምታችሁ? አልታገተም ብላችሁ ታስባላችሁ? እኔ ታግቷል ብዬ አስባለሁ። ግን ታግቶም ከሆነ ምናልባት መረጃ ካገኘ ወንድምየው እስካለ ድረስ ከሞኛ ጋር ሆነው ያስለቅቁታል ብዬ አስባለሁ። መመለስ አለበት ያማ ላይ ብሩክ ብሩክ ከሌለ በጣም እየደበረ ነው። እኔ ው በቸልታ ነው እራሱ ሁለት ሶስት ክፍል እራሱ ያልሰራሁላችሁ ብሩክ ስለሌለ ደብሮኝ ነው። ስለዚህ ብሩክ መመለስ መቻል አለበት። ቅድስትን መሰቃየት የለባትም። የልጅናት መሆን ትፈልጋለች። ብሩክ እንግዲህ መልእክቴን ሰምተህ ትመለሳለህ ብዬ ተስፋ አድርጋለሁ። መመለስ አለበት። ቅድስትዬ በጣም እየተጨነቀች ነው የምሳሌ ህመም ራሱ እንደዚህ ያለ አስጨንቃት። ያንተ መጥፋት በጣም አሳስቧታል፣ አስጨንቋታል። መመለስ መቻል አለብህ ማለት ነው። ግን አስቡት ቀጣይ ዝና ላይ ምን ያክል ከባድ ጦስ እንደሚመጣበት አስቡት። እንግዲህ የብሩክ ወንድም ተደባዳቢ ነው እንደምታውቁት፣ ብሩክም በዛው ልክ ተደባዳቢ ነው። አንድ ሞጌ ነች፣ ፈሪ ሞጌ። ሲደባደቡ እንደሴት ቁባ ማየት ብቻ ነው። ምላስ ብቻ ያላት ሞጌ። ግን እውነት ምላስ ብቻ ያለው ሰው አያሽ ቅረውነት ፍቅረኛው ነው ራሱ ከእንትን ማስጣል የማይችልበት ሁኔታ ላይ ያለውና ሞጌ ነች። ሞጌ በጣም ፈሪ ነች። በጣም አየኋት እኮ በቃ አንድም ቀን ሰንዝራ በቦክስ ጥማታ ይቻታላክ። አንድም ቀን አቤት ፍርሃት፣ አቤት ፍርሃት። እንዲሁ ሴቶች ለዚህ አይነት ፈሪ ግን አታፍቅሮ እውነት። የፈለገ ቀጫጫ ቢሆን የፈለገ ቢሆን እኔ ዓይኑን አጥፍቼ ወዛው አንጠልጥሎ ይሰቅለኛል እንጂ እኔ በተለይ ከፍቅረኛ የፊት እንደዛ ተመትቼ ምናምን ነገር ጀንሰብስቤ ስሮጥ አልሆነ እዛው እንደምንም አድርጌ አንዴ ቢሆን ሰንዝሬ ዝሬ ይስቀለኝ ከፈለገ ወደላይ እንጂ እንደዚህ ድሜ ልኬ ፍቅረኛ ቤት እየሮጥኩኝ አልኖር። ኖር ለመናገር በእርግጥ ያው ድራማ ስለሆነ እንጂ እናንተ አሁን ትክክለኛ ፍቅረኛችሁ ሰጋ ተጣልቱ እንደዚህ ጥሏችሁ ቢሮጥ አብራችሁ ትቀጥላላችሁ? እውነት ልንነጋገር ለነፍሳችሁ ይህን ፈሪ አግብቼ ምናምን ብለሽ ጥለሹ ነው የምትሄጂው። እንተዋወቃለን እንተዋወቃለን ሌላው እንግዲህ ዳጣዬን በጣም ወርቅ ሆናለች። እንግዲህ ወርቅ የሆነች ሴት ሆናለች። እንግዲህ በዳጣ ውስጥ ምን እንዳያችሁት እንግዲህ የሴትነት ጥግ ላይ የመጣ ነው የመጣ ነው። ሸፕ እየያዘ ነው የዱርዬነት ባህሪ ጣል ጣል እያደረገችው የሴትነትን ወግ ማዕረግ ልታሳየን ነው ወደፊት እየመጣች ነው። ባይዛው እስኪ ዳጣ ማለት እንደዚህ ውብ በመሆኗ ቤተሰቦቿን በማግኘቷ ምን አይነት ደስታ ተሰምቷቸው የእውነት እኔ በሆን ብዬ ውስጤን ሳልኩት በጣም ነው ደስ ያለኝ። ከምንም በላይ ማለት ነው ከምንም በላይ እኔ ደግሞ የዳጣን ባይዛይ ወድጀዋለሁ። ዳጣ ድራማ ላይ በጣም በሳል ተዋናይ ናቸው፣ ደስ የሚሉ ናቸው። አክቲንጋቸው በጣም ጥሩ፣ ቁም ነገር ያለው ፓርት ነው የዳጣ ድራማ ወድጀዋለሁ። ከምንም በላይ ከምሳሌ ያኛው ድራማ የዳጣ ድራማ ሞር እየተሻለ መሄድ ይመስለኛል። በደንብ ካጠናከሩት እናንተ ካሉት ደስ የሚሉት በሳል ተዋናዮች ናቸው። አክቲንግ በጣም ጎበዞች ናቸው። ምርጥ ተዋናዮች ናቸው። ዳጣ በደንብ ይቀጥል ይበርታ ለማለት እንወዳለን። ሌላው ወይዘሮ ማህሌት እንግዲህ ዛሬም የብሩክን ሞት ትመኛለች። ብሩክ ከሞተ ዛሬም እንግዲህ ሀብት ንብረት ወራሽ ነኝ አገኛለሁ፣ ምን አለ በወጣበት በቀረ እያለች ነው ማለት ነው። ነገር ግን እሱ ወጦ ቀረ አልቀረ ቤቱ በልጅቷ ስም እንዳለ ታውቃለች ይቺ እኔ እንደዚህ አይነት ማሀይም በዓለም ላይ ተፈልጎ ራሱ የሚገኝ አይመስለኝም። የማሀይምነት ምሳሌ ልትሆን የምትችል ማህሌት ብቻ ነች። ምክንያቱም ሀብት ንብረቱ በልጅቱ ስም እንዳለ እያወቀች እንኳን ዛሬም የግቤ ጥያቄ እግድ ደብዳቤ ዛ ሂዳለች ማለት ነው እና የማሀይምነት ጥግነት የምናየው በወይዘሮ ማህሌት ነው። በጣም ነው የምትገርመኝ፣ ከምንም በላይ ማለት ነው። አሁን ወይዘሮ ማህሌት አርፈሽ ነው መቀመጥ መቻል ያለብሽ። በባለፈው ዝና ነግሮሻል። አንቺ እዚህ በኋላ ጋለ ሞታነሽ ተብለሻል። አለቀ። ቤቱን እንደሆነ ቅድስት ተረክባለች። እዚህ በኋላ ብሩክ የቅድስት ባል ነው። ጨርሰናል። ስለዚህ ወደዛ ቤት የምትመላለሽውን ምን የምትይውን ነገር አቁሚ። አየሽ አደለ? የረጋ ወተት ቅቤ ይወጣዋል ይላሉ። ቅድስትን ያኔ ውጪ እንዳልሻ ተወጣ ቢሆን ኑሮ ዛሬ ቅኝ መሰለህ በዓል አሳጥሻት ነበር። አይ አይደል? አንቺ ግንፍል ግንፍል ስትይ ብሩክን ለቅድስት አሳልፈሽ ሰጠሽ። ቅድስት በመረጋገቷ ሰከን በማለቷ ብሩክን በእጁ አስገባች ማለት ነው። ወይዘሮ ማህሌት ግንፍል ግንፍል በማለትሽ ወይ ከሀብቱ አልፎሽ ወይ ከብሩክ አልፎሽ ሜዳ ላይ ቀረሽ። የክፉ ሰው መጨረሻው ድሮ ሜዳ ላይ ወጥቶ መቅረት ነውና እንኳንም ተሳካልሽ ለማለት እንወዳለን። እንግዲህ ለዛሬ ያዝኩላችሁ ቪዲዮ ይህን ይመስል ነበር። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ርፍ ይበልልኝ እያልኩኝ ሀሳብ አስተያየታችሁን በኮመንት መስጫ ስር ላይ አስቀምጡልኝ። በያላችሁበት ሰላም ሁኑልኝ።